የቱሪስት መዳረሻ ለላት ይችላል ራሱ እና እንግዲህ እቺን ከተማ ጀማል ጎብኝቶ፣ አሁን ወደ ባቲ እንግዲህ ወደ ውብቷ ባቲ ሲሄድ ደግሞ እንዲሁ መሄድ የለበትም። በነገራችን ላይ የባቲና ከሚሴ ባህል ይመሳሰላልና እሱ ደግሞ ያው ከውጭ መንጣቱን ተከትሎ እንደዙ ፋብሪክን ላደረገው ነው። ይህንን እንግዲህ እንዴት እንደማረገው አብራችሁ ተከታተሉ። ላይክ መረሳት የሌለበት ነገር ነው። ሰርፕራይዝ አለው። ይህንን ሰርፕራይዝ በምን መልኩ የሚለውን በጉጉት ላይክ አርግ፣ ላይክ አርግ

እንደቀድሙ እንደ ቀድሙ እንደ ቀድሙ ዳውድ አደሱ ይህኛውም ወረድ አድርጎ ይህኛው በዚች በኩል ያለችው እሷ እንደ እሱ አርጎ ሄደው ጨርሰው ከዛችኛይቱን መለስ አርጋት፣ አለማ ታስገባ ታስገባ ከ እኔ እንደሆነ ወረድ አድርገን እያሳዩ ነው። በዚህ አጋጣሚ እኛ የደስታቸው ተካፋይ ሆነን አብረን ተገኝተናል። ጀማልማ በቃ ቀሽት ነሽ። እህ እህ እህ

ዛሬ ምንም ባስመለከተ ነው? ዛሬ ተገናኝታችሁ የወሎን የባህል ልብስ ለብሳችሁ እንዴ አምሮባ አምሮባችሁ ታዳሚያችሁ እና የእናንተን ቪዲዮ ተከታታዮች እና ለማስገመም ነው።

አየኸው፣ አዎ ደውል በጎን አድርጎ ባበጠሪያው በቃ አሁን እንደው ያቺን ሙዚቃ ብትከፈት፣ ነክሽ ነክ ያምራል። ልክፈትላችሁ

ይልታውኑ ሀገራችሁም ነገር እንዳለና ሀገር ደግሞ ነው የደስታ ምንጭ ዋናው። በሀገር ባሀገር ደሞ የሚያምረው ነው ሁላችሁም ለዚህ ነው። በነገራችን ላይ ላይክ ማረጋችሁ እንዳትረሱ። ለምን የሀገር ባህል ነው ዝም ብሎ ኮሜንት ምን ኮሜንቱ ደግሞ፣ ጥላቻ ያለባችሁ ካላችሁ በዚህ ልብስ ለምን እንዲለበሳችሁ ብላችሁ እንግዲህ ጥላቻ ያለባችሁ ካላችሁ፣ ይሄ የወሎ ባህል ከአንድ በኩል ያለው ጉዞ አይነት ነው ባህል ነው ብያችኋለሁ። እንግዲህ ጥላቻ ያለው ካለ ደግሞ መፈንዳት ይችላል ለባለፈልግ

ነጥላቻ በባህላችን አንዳን፣ በኢትዮጵያ ባህል ብዙ ነው። ወሎ ደግሞ እንደዚህ እናደርጋለን። ወሎ ደግሞ ብዙ አይነት ባህል አለው። ከዛ ብሄራያ የሚቀጥለው ብሄራያ የተለያዩ ባህሎችን እናሳያለን። በዛሬ ግን